ሚቃጠል እያየ ከሚያርጮ ጓራው ከሚነድ ሂዶ ተነስቶ ሂዶ ምን አጠገም ነው፣ ሂዶ ተነስቶ ተነስኩ። አቤት ቅናት ዘቅናት ይላል። አቤት ቅናት ፊቱ ሁሉ እኮ ተቀይሯል። ቤተሰብ ፊቱ ሁሉ እኮ ፍም መስሏል። ድብርት አቤት ቅናት ግን ፍቅር ላይ ቅናት እንዲደስ ይላል። በእናታችሁ በጣም ደስ ይላል፣ ፍቅር ላይ ቅናት ይሄ ነው በቃ ፍቅር ማለት፣ ይሄ ነው በቃ ትክክለኛ ፍቅር። ቅናት ድብን ርር ማለት እንዴት ደስ ይላል መሰላችሁ። እኔ አሁን በሀይሚ ቦታው ደስተኛ ነው ሆኖ ማርያምን በቃ እንደሚወደኝ ያቃለ ማለት ወንድ ልጅ ሲቀነ መነገራች ላይ እንደሚወዳችው ወቁ እና እኔ ብሩኬን ጥፋተኛ ነው ነው ምለው፣ ለምን ብትሉኝ፣ ማለት ነው ይሄ ነገር እውነት ከሆነ ግን እውነት ነው የሚመስለኝ ነገር ካልሆነም፣ ደግሞ ከሆነም ደግሞ ልንገራችሁ ከሆነ እያጎረሳት ካየ እያወራት ካየ ሀይሚን መቶ ማስነሳት ይችል ነበረ ቡርኬ እሱ እያየ ከሚቃጠል እያየ ከሚያርጮ ጓሮ ከሚነድ ሂዶ ተነስቶ ሂዶ ምን አጠገም ነው አለ ሂዶ ተነስቶ ተነሽ ቁሚ በቃ ቁሚ ከጓድንሽ ከተቀመጭ እንዳላይሽ በቃ ከሱ ጋር ቁሚ ማለት ብቻ ነው ከሱ የሚጠበቀው የዛኔ እሱ እንዲህ ብሏት እምቢ ካለች የእሷ ነው ጥፋቱ። እሱ እያየ በአይኑ እያየ ምን አቃጥለዋል? ተነሽ አይላትም። ደግሞ ያውቃል በሀይሚ መተማመን አለብ ቡራዬ፣ በሀይሚ መተማመን አለብ እንጂ ዴ ካንተ ውጪ ማንንም አይኗ እውር ነው። ማርያምን እውር ነው ብሩኬ። ስለምትወድ ፍቅሩ ስለባሰብ ነው ፍቅሩ ብሶበታል ብሩኬ፣ በፍቅር ነዷል። ማርያምን እንድድድ በቃ አንድ ወንድ በጣም ሲያፈቅራችሁ ነው እንደዚህ ኦቨር የሚወጣው። ማርያምን ነው ምላችሁ። እና ይህን ነገር ካረገችው ሀይሚ ጥፋተኛ ነች፣ ጥፋተኛ ነች፣ በጣም ጥፋተኛ ነች። እውነተኛ ነገር ከሆነ ይሄ ማለት ነው። እውነት ከሆነ ሀይሚ ጥፋተኛ ነች። ከጓደኞቿ ጋር መቀመጥ ትችል ነበረ። ከማታውቀው ሰው ጋር ምንም ሼም የሚባል ነገር እንዳታደርግ። እዚህ ጋር ሼም የሚባል ነገር የለም። እኔ ሼም ነው ምናምን አይደለም። ሼም ስለሆነ ጎረስኩለት ምናምን የለም ባለፈው ትምህርት ባለፈው መውሰድ አለባት። ሼም ነው ይሄ ሁሉ ጉድ ውስጥ ይከተታል አይደል? ሼም ይባል ነገር የለም። ከጓደኞቿ ጋር መቀመጥ ነበረባት፣ እውነት ከሆነ ከጓደኞቿ ጋር ሸሻ ብላ አይ እኔ መጉረስ የለብኝም አልጎርስም ብላ ከጓደኞቿ ጋር መቀመጥ ነበረባት፣ እውነት ከሆነ ፕራንክ ካልሆነ ማለት ነው። ግን ይሄ ነገር ደግሞ ፕራንክ አይመስልም። ልጁ እያለቀሰ ነው። አለቀሰ እስከሚያለቅስ ድረስ እንደ ብሩኬ ፕራንክ በፕራንክ ማልቀሰ በእውነተኛ ነገር ማልቅሰ ይሆናል ብሩ እና እንደዛ ከሆነ ጥፋት ነው። የሀይሚ ጥፋት አለበት ማለት ነው። ብሩኬም እያየ ዝም ካለ የሱም ጥፋት ነው። ዝም ብሎ ማየት የለበትም። ማንኛውም ሰው ፍቅረኛው ወይ ሚስቱ የማታቆ ሰው ጋር እንዴት ነው የምትጎርሰው? እንዴትስ ትጎርሳለች ከልጁ እጅ ላይ? እኔ እንጃ፣ ለእኔ አይዋጥልኝም ይሄ ነገር ማለት ነው። ሀይሜ እንደማታረገው እኔ እንጃ። ብቻ ብሩኬ ደግሞ እዚህ ጋር እየማለ ነው እንግዲህ፣ እየማለ ደግሞ የዋሻል ማለት አላቅም። እያለቀሰ ነው የሄደው በጣም ከባድ ነው ይሄ ነገር እኔ እንጃ ደግሞ ሀይሚ ያጠፋችው ጥፋት ምንድን ነው? እኔ ላይ ምን ያስፈጥጣል አይባልም አይባልም ሀይሚ አንዳንዴ የምናወራውን ነገር ማስተዋል አለብኝ እኔ ላይ ምን ያስፈጥጣል እና አንቺ ላይ ካላፈጠጠ ማን ላይ ሊያፈጥ ነው ማን ላይ ሚዜዋ ላይ እንዲያፈጥ ፈልገሽ ነው አንቺ ላይ ነው እንጂ ማፍጠጥ ያለበት አንቺ ላይ ስላፈጠጠ እንዲሁም ደስ ማለት ነው የሚገባሽ ፍቅረኛሽ የሚወድሽ ሰው ያ ሁሉ የወንድሙ ሰርግ ጭፈራው ምኑ ሁሉ ነገር ትቶ አይኑ አንቺ ላይ ነበረ። ምን ያህል እንደሚወድሽ ምን ያህል እንደሚያፈቅርሽ ነው ይሄ የሚያስታውቀው። የወንድሙ ሰርግ ላይ ያውም ጭንቅንቅ ባለበት ሰዓት ላይ አይኑ አንቺ ላይ ነበረ። ምን ያፈጣል የሚባለው ነገር በጣም የሚደብር ነገር ነው። አይባልም እንዴ ምን ያፈጣል። ሌላ ሰው ቢሆን ኑሮ በጥፊ ነበር የሚደረግምልሽ። ማርያም ነው ብላችሁ ብሩኬ፣ ትዕግስተኛ ስለሆነ ነው እንዴ። በጣም ልህኮ ውስጥ የሚያስገባ ንግግር ነው። ምን ያስፈጥጣል እኔ ላይ አይባልም። እሺ፣ ማይባል ነገር ነው፣ ማይባል ነገር ነው። እና እንደዛ ባይደረግ ጥሩ ነው። ብሩኬ ደግሞ በጥሩ ነገር ብትወስዶ ምንም ማለት አይደለም። ይሄ ሰርግ ነው እንግዲህ፣ ሳይታሰብም ጎርሳ ሊሆን ይችላል ይሄ ነገር። በትዕግስት ማለፍ ነበረብን። አዎ፣ አንተም ያዙኝ ልቀቁኝ ብለሃል። እኔ አልፈርድብህም። ፍቅር ነው እኔ አልፈርድብህም። ብሩኬ ፍቅር ፎንቃ ስለገባለ እኔ በጣም ደስተኛ ነኝ። አንተ ፍቅር ስለገባ እግዚአብሔር የተመሰገነ ይሁን። በቃ አየን በአይናችን ፍቅራችሁን አሳያችሁን። እመቤቴን ነው ምለው እና እኔ ባረግ ኑሮ አንቺ ይሄኔ ምን እንደምታረግኛል እውነት ነው። እኛ ሴቶች ከወንዶች እንብሳለን። እኛ አሁን እሱ ይሄን ነገር ቢያደርግ ሃይሚ እኔ እንጃ፣ እኔም ብሆን እኔ እንጃ ማረጉ ሁሉ ነው የሚጠፋብኝ ያውም አይን እያየ ባሌ ሲ ባሌን ሌላ ሴት ስታጎርሰው ሰው ካየው ፍቅረኛ የሌላ ሰው ዝም ብዬም አላይም። ለምን ዝም ብያ ያለው ሌላ ሴት እኔ ሚዜ ሁኜ ሌላ ሴት መታ ባሌን ብታጎርሰው ዝም ብዬ አላይም። ብሩኬም ዝም ብሎ ማየት የለበትም ነበረ። ለምን ዝም ብሎ ያያል? ሂዶ መናገር ነው ተነሽ ብድግ ማትደረግ የራሱን ሰው ማስነሳት ተነሽ፣ ከጓል ቁጭ በቃ ማለት እንጂ በዚህ መልኩ ፊቱ እስከሚቀላ ድረስ እኔ ቅድም ዘፈኑ ዘፈኑ እኔ አላማረኝም። ማርያምን ነው ምላችሁ፣ እኔ አላማረኝም። ብሩቄ በጣም ፊቱ ተለውጧል። በጣም ጭንቅ ያለ ፊት ነው። እኔ በጣም ምን እንጃ፣ ብቻ ሰላሙን ያርግልን። በዚሁ እንዳይሄን ነው ምፈራው። በዚሁ ደሞ እንዳይጨቃጨ ቁጭቁጭቁ እንዳይረዝም ነው ምፈራው። እንግዲህ ይሄ ነገር እኔ እንጃ፣ ፕራንክም ላይሆን ይችላል ቤተሰብ እኔ እንጃ ፕራንክ ላይሆን ይችላል። ይሄ ነገር ፕራንክም ሊሆን ይችላል፣ ፕራንክም ላይሆን ይችላል። እንግዲህ ብሩኬ ላይ ሀይሚ እኔን አታምነኝ ወይ? እኔ ማመን አለብ ብለዋለች። ብሩኬ ደግሞ ስልኩን ስተቀብለሽ ቢሆንስ ሳላት፣ ስልኩን ስልክሽን ስተቀብሎሽ ቢሆንስ ብታወሩ ሳላት። ግን ሀይሚ እንደዛ አታደርግም፣ ስልክ መቀበል አትቀበልም፣ አታወራምም። ረቡራዬ ከአንተ ውጭ ማርያምን አይኗ ሀይም አይም ያው የእናንተ ትንሽ በዚህ እድሜ ፍቅር ምናምኑ ስላለ ያው የመረዳዳት ችግር አለባችሁ እንጂ ሀይሚ ይሄን ነገር እንደማታደረግ እርግጠኛ ነኝ። ቤተሰብዬ፣ አታረጉም። እና ብቻ ብሩኬ አባቴ ተረጋጋ። ያው እሱ ሲናደድ፣ ሀይሚዬ ቀዝቀዝ ብለሽ፣ እሱ ሲረጋጋ በደንብ አርገሽ አስረጁ ነው የምንለው እኛ። ምንም ከዚህ በላይ ማውረው ነገር የለኝም። በጣም አዝኛለሁ። ማርያምን አዝኛለሁ። ያው ፍቅርም ስለሆነ ያ ወንድ ልጅ ሲቀና ደስ ይለኛል። እኔ ደስ ነው የሚለኝ ወንድ ልጅ ቅናት ርድ ብን ሲል ደስ ይላል። ፍቅር ላይ ፍቅር ላይ ደስ ይላል። እና ቡራዬ ፍቅር ገብቶለታል። ሀይሚዬ፣ በእናትሽ ተንከባከቢ። በእግዚአብሔር፣ በእግዚአብሔር፣ በእግዚአብሔር ተንከባከቢ። በቃ ተንከባከቢ። ቻይ ውሽ እሽሽ በቢና አሳልፊ። ውሽ የኔ ፍቅር በተረፈ ላይክ፣ ሼር፣ ሰብስክራይብ አድርጉ። በእናታችሁ ሰብስክራይብ ለምንድነው ማታረጉ? ሰብስክራይብ አድርጉ። እሺ አይ ላቭ ዩ ወዳችኋለሁ። እንግዲህ መልካሙን ደግሞ ነገ እኔ ምን እንደሚፈጠረው ይጭቃ ጭንቀት ውስጥ ልገባ ነው ከዚህ በኋላ